ለእግሩ ውሃ አሞቄ በቅጡ ሳልቆየው አሉ። ባለቅኔውም ልብ የሚያቀልጥ ሐዘን፣ ኮከበ ሊቃውንት ዋርካው አባት አራት ዓይና ቆሞስ አባ ይባቤ በላይ አረፉም ሞታቸውን ቀድሞ ያወቁት ለጉባኤ ቤቱ መምህር አዘጋጁ፣ ጠንካራ የቤተ ክርስቲያን አስተዳዳሪም ምረጡ እያሉ ሰሞኑን የቆዩት አባት ሞታቸውን ቀድሞ ተረድተው ኖ ዛሬ አርፈዋል። እንግዳ ሞት መጣ ረጎየው ወየው፣ ለግሩ ሀሙቄ በቅጡስ አልቆየም። ውድ ተከታታዮቻችን ዛሬ ታላቅ ሀዘን ቤተክርስቲያን ክርስቲያን ገጥሟታል። እንሆ ለአርባ ዓመታት ጉባኤ ዘርግተው ለቤተክርስቲያን አረማና ሰንደቁ ነው ቅድስት ቤተክርስቲያናትን ሲያገለግሉ የነበሩት ታላቁ አባት የኔታ ይባቤ አርፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ ታላቅ ምሰሶ የብዙ ሺህ ሊቃውንት አባት ሊቀ ብርሃናት ቆሞስ የኔታ ይባቤ የበላይ አራት አይናው ከዚህ ዓለም ድካም ማረፋቸው በርካቶችን አስደንግጦ በርካቶችን አሳዝኗል። በእውነቱ ለምእመናን ታላቅ ስብራትና እጅግም የሚያሳዝን ቀን ነው። ዛሬ ትልቁ አርካ ወደቁ። የሞተች ሀገሪቱ የተጎዳች ቤተ ክርስቲያን ናት። በእውነቱ 40 ዓመታት ሺ ሊቃውንትን ሺ የቤተ ክርስቲያን አገልጋዮችን በርካታ ጠበብትን አስተምረው አድርሰዋል። የኔታ ይባቤ በላይ አራት አይና ናቸው። የሞተ ስጋቸው ብቻም አይደለም። በእውነቱ ሞታቸው ትልቅ ምዕራፍን አብሮ ዘግቶ ማለፉ እንጂ ምዕመኑ በአንጀት መታሰር ስሜት ሲናገር የሞተች ሀገሪቱ የተጎዳች ቤተ ክርስቲያን ናት ይላል። ለምን ካል ከ1979 ዓመተ ምህረት ጀምሮ ለአርባ ዓመታት ወንበር ተክለው ጉባኤ ዘርግተው የኔታ ዕድሜያቸውን ለቅኔና ለትርጓሜ ለትምህርት አውለው ሲያስተምሩ ሲገስጹ ለ40 ዓመታት ሺህ ሊቃውንትን ሺህ መምህራንን ሺህ የሆኑ ጠበብትን አፍርተዋል። በትምህርታቸው ጥልቀት የተነሳም አራት አይናም ተብለው የተሰየሙት የአራቱን መጻሕፍት ትርጓሚ ኦሪትና ነቢያቱን፣ መጻሕፍተ ሥርዓቱን፣ መጻሕፈ ወንጌሉን፣ የአቡሻር ትንታኔውን፣ የፍትሐ ነገሥት ህግጋትና የቅኔ ጥበብን በማስተማር ኖ በሺዎች የሚቆጠሩ ሊቃውንትን ለቅድስት ቤተ ክርስቲያን አፍርተዋል። እርሳቸው በእውነቱ የዕውቀት ማየድ ነበሩም። በርካቶች ማየዳቸውን የተካፈሉም የኔታ ይባቤ የገዳማዊ ህይወት ሞገስ ይባላሉ። የፈለገ ብርሃና ዳ ቅድስት ማርያምና ክብረ ደናግል ቅዱስ ላሊበላ አንድነት ገዳም አበምኔት ሆነው ገዳሙን ወደ ምድራዊ ገነት ለውጠውታል። እውነተኛ ገዳማዊ ዓለምን የናቁ መናኝ ነበሩም። እጅግ ልብ ሰባሪ ነው። እንደዋርካ ብዙዎቹ የተጠለሉባቸው በአገልግሎታቸው ቤተክርስቲያን ምሰሶ የሆኑት አባት ዛሬ ትተው ሲሄዱ ልብ ይሰብራል። በእውነት ምዕመናን ያዘኑበትና የተሰበሩበት ቀን ነው ዛሬ። ያ ትርጓሚ ውልቅ፣ ያ የአቡሻሩ ጌታ የኔታ የህይወት ሊቅነት ከልማታዊነት ጋር አስተባብሮ የሚገዛ የጸጋ ህይወት እንደነበራቸው ይናገራል። አፈር መልሱ እንጂ ድንጋይ ለመናችሁ፣ የቀለም ቀንድ ነው ትሰብሩታላችሁ፣ ተብሎ እንደተገጠመላቸው እንደመምራ ካለ ወልድ ዛሬም ለየኔታ ይባቤ እንዲህ እንላለን። አፈር መልሱ እንጂ ድንጋይ ለመናችሁ፣ የቀለም ቀንድ ነው ትሰብሩታላችሁ። እስቲ ሰፌድ ስጡኝ አፈሩን ላንፍሰው፣ ያንን ሁሉ ቀለም ወዴታ ደረሰው እንዳሉት ሙሽዋ ውራጆች ዛሬም ሙሽዋችንን እናወርዳለን። የኒታ ይባቤ የሚቀበሉ ሳይሆን የሚሰጡ ባለጸጋ ባለብዙ ባለ ብዙ ሥራ ነበሩም። የነዳያን ከለላቸው፣ የህመማን ተስፋቸው፣ የሄዙናን መረጋጊያቸው፣ የመምራን ሞገሳቸው፣ የመመናን መመኪያቸው የሥራት የስራተ ቤተክርስቲያን ጠበቃ በመሆናቸው በቤተክርስቲያን ላይ ለሚደርሰው ግፍና መገፋት መንግስትን ታግለው ባለፈው ከዛሬ ሶስት ወይም አራት ወራት ቀደም ብሎ መታሰራቸውን እናስታውሳለን። ቤተክርስቲያኒቱ በጥንታዊ ስርዓቷ እንድትኖር ታግለዋል። በርካታ የሆኑ ጉዳዮችን በመከወን ለቤተክርስቲያን ሞገሷና ክብሯ ሆነዋል። በእውነቱ ያ ታላቅ ትርጓሚ ሊቅ፣ ያ የአቡሻሩ ጌታ የኔታ ይባቤ ወደ አገለገሉት ፈጣሪያቸው ተጠርተዋል። በርካቶችን ያስገረመውና ያስደንቀው ነገራቸው የሰንበት ቃላቸው ነበረ። የመናኙ አባት የመጨረሻው መልእክት የሀዘኑ ክብደት የሚጨምረው የኔታ የመጨረሻ ጥሪያቸው ቀድሞ የተረዱ መሆኑንም መላክ ምረት ግሩም እንዲላሉ ደካ ገዳሙን የሚመራ መሪ፣ በጉባኤ ቤት የሚያስተምር መምር ፈልጉ ያሉን የስነን ቃል ነበርም። እርሳቸው የተናገሩት እኛም በማስታወሻችን ላይ የጻፍንበት የብር ቀለም ሳይደርቅ ዜና ረፍታቸውን ከመስማት በላይ ምን የሚገርምናም የሚከብድ ነገር አለም? ይላሉ የኔታ ከወር በፊት የሀገር ስብከቱን አመራሮች ገዳሙን እንዲሁም ጉባኤ ቤቱን የሚመራ ሰው ፈልጉ በማለት የተናገሩት የመጨረሻ የረፍት ምስጢራቸው ነበርም። አዎ ላልፍ ነው ወደ እግዚአብሔር ለህር ነውና ሰው ፈልጉ እያላቸው ነበርም። ምንም ሰው ባይረዳቸው ከሞት ጋር ቀጠሮ እንደተያዘ ቀጠሮቸው በዚህ ዕለት እንደሆነ ሰዎች ባይረዱትም እርሳቸው ቀድሞ አውቀውታል። ረፍታቸው የተረዱት መናኙ አባት አሁንም የኔ ታረፉ እንጂ አልሞቱም ብንልም በሆኑ እውነት ነው። እርግጥ ለበርካቶች ማረፊያ ለበርካቶች ችግር መፍትሄ የሚያመጡ የጸሎት አባት መናኝ ጻድቅ፣ ተናጋሪ ፊት ለፊት የሚሞግቱና እውነትም በግልጥ የሚያስረዱ አባት መሆናቸው እርሳቸው ማጣት ከባድ ነው። ሞት ሆይ ሞት የሚባል ክፉ እሳቸውን አሳርፉ የቤተ የቤተክርስቲያናችንና የመመናችን ልብ ክፉኛ ጎዳም። እንደ ሞት ያለ ደፋርና ኖረኛ ፍጡር በዚች ምድር ላይ የለም። አንዳንድ ጊዜ ሞት የሚወስደው አንድን ሰው ወይም አካል አይደለም፤ የሚወስደው የዘመናት ተስፋን፣ የአንድን ሕዝብ ንቃተ ሕሊናን እና የአገርን የጥበብ ምሰሶ ነው። በእውነቱ ሞት ከዓለም ላይ ካሉ ክፉ ፍጥረታት ሁሉ እጅግ ጨካኝ ነው። ያለ ፈቃድና ያለ እውቀት ይመጣል፤ ያለምንም አይነት ፍርድ በደፍረት የፈለገውን ይነጥቃል። ሰውን ከህይወት አውጥቶ ቤተሰብን ከፈረቀራርቁ ሀገርን ከጥበብ አሳጥቶ ይሄዳል። በእውነቱ የሊቃውንት ጠላት ነው። እኒህን የመሰሉ ታላላቅ ሊቆች ሲነጥቅ የሞት ክፋትነት በጥፍ ይጨምራል። ዛሬ ያጣናቸው የኔታን ብቻ አይደለም ያጣነው ለአርባ ዓመታት ያህል ብርሃን ሲፈስበት የኖረ የዕውቀት ምንጫቸውን ነው ያጣነው። ወንበር ተክሎ ጉባኤ ዘርግቶ በሺዎች የሚቆጠሩ ሊቃውንቱን ያፈራ እጅን ነው ሞት እሳቸውን አሳርፎ ሂደዋል እንጂ ለእኛ ለተራዎቹና ለምዕመናን ግን ልባችንን ክፉኛ ጎድቶ አልፏል። ልብ ሰባሪነቱ ሞት በሕይወት ላይ የሚወስደው የኃይል እርምጃ ልብ ይሰብራል። በእውነቱ በተለይ እንደ ዋርካ ብዙዎች የተጠለሉባቸው የሕሙማን ተስፋ፣ የነዳያን ከለላ፣ የምዕመናን መመኪያ የሆኑትን አባት ሲነጥቀን ሐዘናችን ጥልቅ ይሆናል። እንደ ሞት ያለ ደፋር ነውረኛ ፍጡር እዚህ ምድር ላይ የለም እንለው ለዛ ነው። እኔን የመሳስሉ ታላላቅ ሰዎች መሞት ቀላል አይደለም። በእውነቱ የጥላ መጥፋት ነው። ዋርካው ለዓመታት ሲያድግ ብዙዎቹን ያስጠልላል እንዲሁም ያሳድጋል ይጠብቅማል። በሆኑ የኔታን የመሰሉ አባት ሲያርፉ የጥላቸው ሙቀት ይርቃል። ልጆቻቸው፣ ገዳማቸው፣ ተማሪዎቻቸው እና ምእመናናቸው ሁሉ ከጥላ ውጭ ይሆናሉም ይራቆታሉም። በእውነት ከባድ ነው። የኔታ የአራቱ መጻሕፍት ትርጓሜ የአቡሻህርና የፍትሐ ነገሥት ባለቤት ነበሩም። እያንዳንዱ ታላቅ ሰው የራሱ የሆነ የእውቀት ኮከብ ነው። ይህ ኮከብ ሲጠፋ ያንን እውቀት ለመተካት ዘመናትና ትውልዶችን ይፈጅበታል። ስለዚህ የሞተው አንድ ሰው ሳይሆን የትምህርት ጉባያቸውና የቤተክርስቲያን ምሰሶ ነው፣ የመንፈስና የልማት ውድቀትም ነው። የኔታ ሊቅነትን ከልማት ጋር አስተባብረው ገዳማቸውን ምድረ ገነት አድርገው ነበር። ታላቅ መሪ ሲነሳም የመንፈስና የልማት ጉዞ ይቆማል። ይህ ሁሉ መቆም የሀገርና የቤተክርስቲያን አጠቃላይ እድገትና ጥንካሬም ይነካል የሞተች ሀገር ናት የምንለውም ለዚህ ነው የአባታችን በረከት ይድረሰን የኔታ ይባቤ ወደ አምላካቸው ሂደዋል እግዚአብሔር አምላክ ነፍሳቸውን ባጸደገነት ያሳርፍልን ለሀገራችን ሰላምን ለህዝብን መጽናናትን ሁሉ ያድልን እንላለን ሰላም በሌላ ሐሳብ በሌላ ፕሮግራም እስክንገናኝ ድረስ ሰላም ለሀገራችን ለኢትዮጵያ ሰላም ለዓለም ሁሉ ሰላም ሰላም እግዚአብሔር ከኛ ጋር ይሁን ግሸን ዲፈርስ